ስማነው ካድዋ ጦር ማግስት በቆሰል አርበኛ የተማረከ ሰው እልፍኝ ውስጥ ሆኖ እንደዚህ ጠየቀ። ሲወጋ ሲያዋጋ ሲያጠቃን የነበረ ነጩ ፈረስ የታል? ይ ነጭ ወራሪ ይቀልዳል ልበል ነጩ ፈረስማ ጦርነት ስትለፍፍ ድንበር ስትገፋ መሬት ስትቆፍር ዱካ ስታሰፋ ይቅርብህ እያለ ምክር ያቀረበው አላወክም እንጂ ነጩ ፈረስ ያን ነጩ ፈረስማ አይገባውም ብለህ አልተማረም ብለህ እንደ ስፔን፣ ፖርቹጋል፣ እንግሊዝ ተመኝተህ አፍሪካ ምድር ላይ ግዛት ለያዝ ብለ ሰውነቱን ንቀህ በጥቁረቱ ስቀህ በብረት ካቴና አስረህ ያደምሃው አላወክም እንጂ ነጩ ፈረስ ያለ ነጩ ፈረስማ ከኤርትራ ምድር መቀለያም ባላጌ ማን አለብኝ ብለ ስትገፋ ስትወረው አገባውም ብለ ውጫሌ ምድር ላይ በቃላት ውስጥ መርዝ ለውሰ ሰትኸው እውነቱን ተርጉሞ እምቢ ያለ ሰው ነው። ነጩ ፈረስ የታል ነጩ ፈረስ ነጩ ፈረስማ ያንተን ስልጡን አገር የሰለጠነን ሰው የዘመነውን ጦር የታጠቀን አረር መትረየስ ሳይፈራ መድፉን ቁብ ሳይሰጠው እምቢ ላገር ብሎ የተዋጋ ሰው ነው። ነጩ ፈረስማ ተደፈርኩኝ ብሎ ከሰሜን ደቡብ ጫፍ ምዕራብ ምስራቅ ነቅሎ የከፋ ዘመኑን የሆድ ስሞታውን ከመደፈር በታች አቅሎ አሳንሶ ግማሹ በጸሎት ጨፌውን ነስንሶ ግማሹ በወኔ ጎፈሬውን ነቅሶ እንደ ብር ዝቶ እንዳንበስታ ግዝቶ በምታ ነጋሪት ሁሉም በአንድ ከቶ አድዋ ምድር ላይ በጦር በጎራድ የተጋፈጠ ሰው አላወክም እንጂ ነጩ ፈረሴያ ነው። ነጩ ፈረሴታል ነጩ ፈረሴታል ነጭ ኦራሪ ነጩ ፈረስማ የጣይቱን ምክር ያባ መላን መላ እሺ ብሎ ሰምቶ በልቡ እያብላላ የትጊዋን ምክር ትዕዛዝ አክብሮ የምጠጣውን ምንጭ ከቦ ተቆጣጥሮ ውሃ ውሃ ያሰኘህ ደንቆሮ ነው ያልከው፣ አላወክም እንጂ ነጩ ፈረስ ይህ ነው። ነጩ ፈረስማ እምነት በልቡ አስሮ አንድነት አክብሮ ፈጣሪውን ሰምቶ ከራሱ ጋር ታርቆ ጦርና ጎራዴ ባጭር ባጭር ታጥቆ ሆ ብሎ ሲመጣ ሆ ብለ ተኩሰ ሀገር ትኑር ባለ ሀገሩ ላይ ገድለ እሳት የሚተፋ ባሩዱ ሲያልቅ ብህ በቀደመው ጥይት ቆስሎ የማረከ ደሙ እየፈሰሰ ውሃ ጠጣ ያለ አይገባውም ብለህ ንቀህ የደፈርከው ንቀቱን ዋጣርጎ አንተን የማረከው አላወክም እንጂ ነጩ ፈረሲያ ነው። ነጩ ፈረስማ መቀለያም ባላጌ ዶግ አመድ አድርጎ ባድዋ ተራሮች እፍረት አከናንቦ ባቆሰልከው ጀግና ድፍረት እጅ ሰጥተህ ማተብ ባታከብር ማተብ እያሳየ እልፍኝ አስገብቶ አብልቶ ያጠጣ ሮምን የጣለ ዓለም ያከበረው የጥቁር ሕዝብ ኩራት መመኪያ የሆነው ለማረከው ግብር ጥሎ ያጠገበው የአድዋው ጀግና፣ የቴዎድሮስ ልጁ፣ የዮሐንስ ወንድም፣ የጣይቱ ባሏ አላወክም እንጂ ነጩ ፈረስ ያልከው የጥቁር ሕዝብ ኩራት ንጉሥ ምኒልክ ነው።